የተወደዳችሁ የተከበራችሁ፣ የሀገሬ ልጆች፣ የመዝገብ ሚዲያ ዩቲዩብ ቻናል ተከታታዮች፣ በዛሬ መሰናዶዬ ደግሞ አንዲት ቆንጆ ልጅ በቆንጆ ድምጿ ለፍ ለፍ ብላ አንዳንድ አርቲስቶችን ሙዚቃ ታስቃኝናለች። መክሊቷን እዚሁ እንግዲህ በእናንተ ይመዘናል ማለት ነው። በጣም ትችላለች። በእኔ እይታ እጅግ ድንቅ መክሊት አላት። ድንቅ የድምፅ ተሰጥቷላት፣ ወደ እርሷ ጋበዝኳችሁ። እሱ አመሰግናለሁ፣ እድሉ ስለተሰጠኝ። በዚህ አጋጣሚ ትንሽ ትንሽ ምን ምን ፖይንት ነው? አሁን ከካኪ ልጀምር። ኦሆይ ወለባ ከሳምንቱ ቀናት ኦሆይ ወለባ የዛሬው ደመቀ ኦሆይ ወለባ የምወጣትልኝ ኦሆይ ወለባ ከጎን አድርግ ያለው ሙዚቃ ቆይ፣ በጣም እያፈርኩ ነው ታውቂያለሽ። ኖርማል ነው እ አሁን የማን ሙዚቃ ልትፈንልክ መሰለህ እ ? እሺ ወሎ ይሁን ጎንደር ጎጃ ወይ ጎንደር ጎንደር እኔን ጎንደር ያርገኝ የበሉት ሴት ማማ፣ የፈለጉት ሲገኝ፣ የመቅደላው ነብር፣ የቋረው አንበሳ ዘላለም ይነሳል ያብይ ሰው ካሳ ለዚህ አገሩማ ደግና ካልሞተማ

አሁን ደሞ ይሄን ሙዚቃ ደሞ ላንተ ነው። እሺ ለኔ ጉብል የሚያምር እኔ እሱን ወድጄ ሆዴ እንዴት ለሆነ የሱ ተማሚ ነኝ እሱ በሽተኛ

አሁን እየተቀባበልን ደግሞ አንድ ሙዚቃ እንሰን እስኪ፣ ከአንተ ጋር እና እንሞክር። አይ ቢሆንም ምን ሞክር አለምዬ ግን የማትበኛ ነው ገላዋ ሸኪ ነው ገላዋ ገላዋ ሸኪ ነው ገላዋ ምንም ምርጫው የለኝ ምንጊዜም ያንተው ነኝ ገላዋ የእኔ ሰለው ላዋ ገላዋ ገላዋ ሸጊቱ ገላዋ ምርጫ የለኝ የሚያንችው ነኝ የግሌ ነው። ፍቅረ በረታብኝ፣ ተጨመቀ ሆዴ። በልክ አይሆንም ወይ እኔ አንተን መውደዴ። አንደራደርም ጨዋታው ይቅርብኝ፣ ቁጭ በል ከጎኔ ያይኑራ ባ አለብኝ። እከሳለሁ እንጂ እመነም፣ ምን አለው ፍቅር ማንን ገሎ፣ እሞትልሃለሁ

እንግዲያ ማንደፍሮኝ ይሞክረኝና የስመ ጥሩ ሰው የበላይ ነኝና ልቤ ፍቅር ሰራ አባይ ወዲያ ማዶ የበላይ የልጅ ጎጃን አልወጣም ትማሜዋ ገሜዋ ትማሜዋ እነ እምዬ ትማሜ

ይሄ ነው፣ ይሄ የጎንደር ሙዚቃ። አረ ጎንደር ጎንደር፣ እኔ ጎንደር ያርገኝ፣ የበሉት ሴት ማማ፣ የፈለጉት ሲገኝ። የመቅደላው ነብር፣ የቋረው አንበሳ ዘላለም ይነሳል፣ ያብይ ሰው ካሳ ለዚህ አገሩማ ጀግና ካልሞተማ ለዚህ ስለወንዱማ ጀግና ካልሞተማ ምን ይበል ዮሐንስ የቀረው መተማ አረሞና አረሞናምን አንተማ ምን እስኪ ዘንድና ቆጥረህ ንገረኝ ከእህት ከ